ምን አለ ጳውሎስ? እንዴት አምኝ ስምቃ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገረም። ምን ትያለሽ? ጌታ እንደ ጌታ አላዘዘኝም ማለት ነው። በቃ በራሴ በሞኝነቴ ነው የጻፍኩት አለ። ይሄ ብቻ ነው እዚህ አይደለም። ያ ጳውሎስ ምን ይላል? በጥቂቱ ሞኝነቴን ብትታገሱኝ መልካም ይሆን ነበር፣ ቢሆንም እርግጥ ታገሱኝ አለ። ታግሰናል ሞኝነትን ታርሱ እያሉ መጀመሪያ ላይ ስለ ክርስትና መጀመሪያም ስለ ክርስትና የትልቅ አባቶችን በጠየቅ ይመልሱላል። እንዴት ትርጉም ምናምን እንደሆነ ማለት ነው። እኔ እንደዚህ ስለማላክ ስለ እናንተ እንዴት ነገ እንደዛ ነው እ ያልኩ ሁለተኛ ደግሞ፣ እሺ በቃ ሁለተኛ ጥያቄ ደግሞ ቀጥታ የጠየቅሽውን ጥያቄ መጀመሪያ ላይ መለስኩልሽ። እንዴት ነው የመጣው? ከዛ እንደገና አነጻጸርሽ ሊመጽሐፍ ቅዱስ ላይ የእኛ ሐዋርያቶች ለምሳሌ የጻፉት ምናምን ምናምን፣ ከዚያ እናንተ ግን እንደዚህ ሰይጣን አስፈስስ እንደሆነ ራስሽ አነጻጸርሽ መጽሐፍ ቅዱስ ነው፣ ስታነጻጸር ጊዜ ነው በማስረጃ እያሳያዎች ነው ጭራሽ። ሐዋርያቶች ጳውሎስ ከሐዋርያት ነው እንበልና እንደው ያው ኔን ጌታ እንዳዘዘኝ አይደለም የምናገረው፣ በሞኝነት ነው የምናገረው እያለ ተናገረ። ስለዚህ የአምላክ ቃል አይደለም ራስ እኔ የጻፍክት ነው አለበቃ፣ እኔ ጌታ እንዳዘዝ ያደ እና ይህን ይመስላል። መልአኩ ገብርኤል ለነቢዩ ሙሐመድ ለ ላ በቀጥታ ተገልጦ ራሱ አናግሯቸዋል። ለምሳሌ ኢየሱስ እንደመጣለት ለጳውሎስ እንዴት ነው ያረጋገጥሽ ብዬ ኢየሱስ ተገልጦለት እኔ ኢየሱስ ነኝ ብሎ ስለላከው ብለሽ ነው አደለምትነግሪ መድኔ መላእኩ ገብርኤል ልክ እንዲሁ ለነቢዩ መሐመድ ስ ላ ስለም ተገለጠና፣ እኔ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛ ነህ ብሎ አብስሯቸው ሄደ። ይሄ ላሳይሽ ማስረጃ ራሱ ገብርኤል መሆኑን ተናግሮ ነቢዩ ስ ላ ስለምን አናግሯቸው መልእክተኛነታቸውን አብሳሪው መላእኩ ገብርኤል አብስሯቸው ለሰይፍ

ይህ የመጀመሪያው የወረደው የቁርአን ምዕራፍ ነው። ኢቅራ ይላል። ይህ የመጀመሪያው ምዕራፍ ነው። መልአኩ ገብርኤል ለነብዩ ሙሐመድ ሰለላሁ ዓለይህ ወሰለም ገና እንደምታ ያወረደላቸው የአላህ ቃል ነው። ማንነቱ ሲገልጽላቸው እዚህ ጋር እናያለን። እዚህ ጋር ሐዲሱ ይህን ይመስላል። በዚህ ሐዲስ ላይ ወደ አማርኛ ቀይርልሻለሁ፣ ችግር የለውም ያው እና እዚህ ጋር ቃል በቃል የተናገረበትን ርሳቸው ማንነቱን የገለጠበትን እንመልከት። ያውና ይህን ወደ አማርኛ እንቀይረው እዚሁ እያለ ማለት ነው። ሐዲሱ በጣም ረጅም ነው። መልአኩ ገብርኤል ለነቢይ ሙሐመድ ሰለላሁ ዓለይሂ ወሰለም ራሱን የገለጠበት እንዲሁም ደግሞ እርሳቸውን መልእክተኛ ነቢይ መሆናቸውን ያበሰረበት ቃል ነው። ወደ አማርኛ እንቀይረው፣ እዚህ ያለ ያውና። አንብቢስኪ ምን ይላል? መዳኒ አንብቢዋ እንዴ ይሰማቸዋል። ይሰማቸዋል ልጆች በጣም አስቸጋሪ ነው። እሺ ከተሰማችሁ ያውና ምን አለ? ሙሐመድ ሆይ እኔ ገብርኤል ነኝ አንተም የአላህ መልእክተኛ ነህ። ቃል በቃል ራሱ እኔ ገብርኤል ነኝ አንተም የአላህ መልእክተኛ ነህ ብሏቸዋል። ቁርአናችሁ ከሰማይ ላይ ስለተጣለ ማረጋገጫ የለንም። አንደኛ ጥያቄ። እኔ እኮ ቁርአናችሁ እንደ ኤሌንጃ እኔ ስለኛ እሺ ሰው የሚጣፈው ተሰሳትኩ የሚበል ሰው ስለጣፈው ኢየሱስም ተሰቅሎ ስላየ ነው እናረጋግጣለን። እናንተ ግን ገና ከሰማ ገብርኤል አሁን አላየሽውም፣ ያወጣልሽ ይህንን መጽሐፉ እንትኑን ማለት ነው ይህንን ቁርአኑን ማን እንደጣፈው በምን እርግጥ ሁን ለኛሁን ሲገው ማለት ነው። እኔ እርግጠኛ አይደለሁም። አሁን ይሄን አላምንበትም ማለት ነው። በአሳማኝ እንትን ካላሰጠ ይህም አሳምነኝ። ምክንያቱም ቁርአኑ ከሰማይን የተጣለ ብላችሁ ነው የምታምኑት፣ ከሌ ሰጡት ምናምን ከሰማይ የተጣለ ብለን አናምንም። አትሰሚም እኮ ቁርአኑን ከአላ ነው ከሰማይ ብለን የተጣለ ነው ከሰማይ ብለን አናምንም። እና እንዴት ነው ቁራኑን ማን የጻፈው? እኔ እኮኝ ጥያቄ እንድመለስልኝ ነው የጠየኩት ማለት ነው። ምን ሰሃቦች ናቸው የጻፉት? የነቢ ሙሐመድ ስ ላ ስለም ደቀ መዛሙርት ኦኬ። እኔ ከሰማይ ነው ምናምን ምን ይጠጣለ ሲሉ ሰምቼ ነው። በጣም ይቅርታ። እሺ ሁለተኛ ጥያቄ ደግሞ ማለት ነው ቀጥላ መጠየቅ እችላለሁ? ኢየሱስን ማርያም መውለዷን ታምናላችሁ ወይስ አታምኑም? እናምናለን እንጂ በዚያም በድንግልና ማንም ወንድ ሳይገናኛል የወለደችው ብለን እናምናለን። እና ለምን ይመስላል? ለተአምር ጠይቃ ነበር እሷ። መልአኩ ገብርኤል መጥቶ ብስራቱን በነገራት ጊዜ ለምንድን ነው ብላ ጠይቃ ነበር። ምን ተመለሰላት? አምላክ ተአምር ሊያደርግ ዘንድ ማለት ከዚህ በፊት ባልተደረገ መልኩ ተአምርን አድርጎ ለሰዎች ብቻ የመሆኑን ተአምረኛነትን ሊያሳያቸው ዘንድ እሱም ያለ አባት ከሴት ልጅ ብቻ መፍጠር የሚለው ከዚያ በፊት ማንም በዚህ መንገድ አልተፈጠረም ነበር። ጠይቃ ነበር እሷ ቃለት አና የኮኑ ሊ ጉላሙን ወለም የምሰስኒ በሸር ቃለ ከዛሊክ ወለንጀዓለሁ አየተን ሊናስ ይላል ቀረቃል። አምላክ አላህ ሱብሐነሁ ወተዓላ ለሰዎች ተአምር ላደርግ ዘንድ ብሏል እና ተአምር ነው አምላክ ምን ያክል ቻይ መሆኑን ለማሳየት፣ ለምሳሌ ከዚያ በፊት ባልተደረገ መልኩ ማለት ነው። ከዚያ በፊት ሰዎች የተፈጠሩት በሶስት አይነት መንገድ ነበር። አንደኛ ያለ አባት ያለ እናት አደም አለ ሰላም ተፈጠረ። ሁለተኛ ከወንድ ብቻ ያለ ሴት እሷም አዋ ነች፣ ከአደም የግራ ጎን ተፈጠረች። ሶስተኛ እኛ ሁላችንም ከወንድና ከሴት። ምን ቀረ? ከሴት ብቻ ያለ ወንድ መፈጠር ቀረ። ያቸው በሁሉም በአራት መንገድ አላ በሁሉም መንገድ መፍጠር ቻይ መሆኑን ሊያሳይ ዘንድ መሲሁን አስገኝ የፈጠረ ያለ ወንድ ከሴቶች በዚህም ነው ብዙ ቦታ ላይ ሲናገር ወለት አሶነት ፈርዝሃ ፈነፈክና ፊሃ ምንሩሒና ወጃልና ሀውብና አይተ ልልዓለሚ ለዓለማት ተአምር አደረግኳቸው እያለ ይናገራል መሲሁም ተአምር ነው እናትም ተአምር ነች በሁለቱም በኩል አምላክ አላ ተአምሩን ያደረገው በእሷ በኩል ተአምሩ ምንድን ነው ከተባለ ማንም ወንድ ሳይገናኛት የወለደች ሴት ትባላለች አይደለም ተአምር ነች። ማንም ሴት የለችም ወንድ ተገናኝቷት የወለደች ቢሆን እንጂ ማርያም ስትቀር ወንድ የሚባል ሳይነካት የረገዘች እና የወለደች ሴት ብቸኛዋ ሴት እሷ ነች። በእርሱ በኩልም ተአምር ነው። እሱ ሲያዩ ሰዎች በሌላ ያለ አባት ከእናት ብቻ የተወለደ ልጅ በመባል እሱም ተአምር። ሁለቱንም ተአምር አደረኳቸው ቢለ አላህ የአምላክን ኃይል ነው የሚገልጸው። እሺ ወንድም ያመሰግናለሁ። ሶስተኛ ጥያቄ ደግሞ እናንተ ስት ሞቱ ማለት ነው ጥሩ ስራ ከሰራችሁ ምናምን ጀነት ስገቡ ሚስት ምናምን ማግባት ትችላላችሁ ምናምን የሚባል ስ በጀነት ውስጥ ስናገባለን። አዳምና ሔዋን ጀነት ውስጥ ነው ባልና ሚስት ነበሩ አይደለ ለመጽሐፍ ቅዱስ እኮ ጀነት ውስጥ አብዳ ምን አይሆን ጀነት ውስጥ ባልና ሚስት ቢሆኑም እኮ ጀነት ውስጥ ግንኙነት እና አለሙን ሙሏት አልተባለም። ጀነት ውስጥ ወላላችሁ እናንተ እግብታችሁ ስለመውላው እኛ ነው ጀነት ውስጥ ጀነት ውስጥ መውለድ የሚባል መወላለድ የሚባል ነገር የለም። ከፈለገ ሰውዬው ግን አላህ የፈለከውን ሰጣሃለሁ ስላለ ክፉ ነገር እንዳጠይቅ እንጂ በጀነት ውስጥ ይሰጣል። ወለኩም ፊሀ ማ ተሽተሂ አንፉሱኩም ማለት አላህ ለእናንተ በርሷ ውስጥ የምትፈልጉት ነገር ሁሉ አለላችሁ አለ ክፉ ነገር እንዳትጠይቅ። ሰው መግደል እፈልጋለሁ ብትል በጀነት ውስጥ አይሰጠም። ክፉ ነገር ነው አያቸው። ነገር ግን መውለድ የሚለውስ ክፉ ነገር ነው ወይ? አይደለም። ስለዚህ የሆነ ሰሃባ መጣና በጀነት ውስጥ መውለድ አለ ወይ ሲላቸው፣ የለም አሉት። መወላለድ የለም ብዛ። ነገር ግን ብፈልግ ሳለ ሰውየው፣ ከፈለክ ግን ይሆንልሃል አሉት። ነገር ግን ብለው ገለጹለት። ምናሉት መረገዙ መወለዱ ልጁ መቆሙ በሰዓት ውስጥ የሚሆን እንጂ እንደ ምድራዊ አይደለም። ብትፈልግ እንኳያ ነገር ከምድራዊ በተለየ መልኩ እንደሆነ ነገሩት። አይ ስለዚህ ዛ መወላለድ የሚባል ነገር እንደ አስሎ እንደ መሰረቱ የለም። እሺ፣ አመሰግናለሁ። እናንተ ጋ እስከ አራት ማግባት ይቻላል። ይህንን ጥያቄስ እንዴት ነው? እስከ አራት አሁን አዳምና ሔዋንን ፈጣሪ እስከ አራት ሚስት ማግባት ምናምን ብቻ ኑሮ አዳምን ለሔዋን ህዋን ለአዳም አራት አርጎ ይፈጥርለን ነበር። ግን አንድ አርጎ ነው ፈጣሪ፣ ታጥንቶ ይፈጠርላት ማለት ነው። እንዴት ነው በዚህ ዙሪያ ህግ መቼ ነበር? ይዛኔ ስለ ህጉን አሁን የምናወራው ምሳሌ ካደረግሽ መጽሐፍ ቅዱስን፣ ወደ መጽሐፍ ቅዱስ መሄድ ግድ ይለኛል። እግዚአብሔር ህግን ያወረደው በማን ላይ ነው? በሙሴ ላይ ነው አይደለም? በሙሴ ህግ ላይ ወይንም በመሲሁ ላይ በተወረደ መጽሐፍቶች ላይ ከአንድ በላይ ማግባት ኃጢአት ነው ተብሎ የተገለጸበት ቦታ አለ ወይም ዝሙታ ተብሎ የተገለጸበት ቦታ አለ ይህንም ከአንድ በላይ መግባት አይቻልም የተባለበት ቦታ ለ የለም። ስለዚህ እንደ መጽሐፍ ቅዱስ አንድ ሰው አንድ ሚሊዮን ሴት ቢያገባ ምንም መጽሐፍ ቅዱስ ላይ የሚቃወም አንቀጽ የለም። ይቅርት አንድ ሚሊዮን አልኩኝ፣ አነሱ ሁለት ሚሊዮን ቢያገባ። እንደ ቁርአን ግን ከአራት በላይ አይፈቀድም። ሰውዬው የፈለገ ሀብት ቢኖረው፣ የዓለም ሀብት ቢኖረው፣ አቅሙ ከእንትን ካለለት አቅሙ ቢኖርም ራሱ የማያገባበት ሁሉ ጊዜ አለ። ታች አለ አቅሙ ቢኖረው ራሱ ፍትሃዊ መሆን የማይችል ከሆነ አንድ ሰው በአንድ ብቻ ከአንድ በላይ መግባት ሐራም ነው። አላህ ከልክሎ ፈኢን ከፍቱ መላ ተዕዲሉ ፈዋሒደተን አለ። በሚስቶቻችሁ መካከል ፍትሃዊ አንሆንም ብላችሁ ከፈራችሁ ግን አንዲት ሚስት ብቻ አግቡ ይላል። ከአንድ በላይ አይፈቀድም። አንዳንድ ሰው አይተሻል። ለምሳሌ ሁለት ቢያገባ ይሄ ሰው አይፈቀድለትም። ቢያገባስ ቅጣት አለበት። ያለ ህቅሙ ቢያገባና ፍትሃዊ ሳይሆን ቢያገባ አይፈቀድም፣ አይቻልም። ይህ ነው። ነቢዩ ሰለላሁ ዓለይሂ ወሰለም ምና አሉ? መን ካነት ንደሁም ረአታን ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውም ልቅያመት የሽኩሁ ሳቅት። በምድር ላይ ሳለ ሁለት ሚስት ኑሮዎት በመካከላቸው ፍትህን ያላደረገ የትንሳይ ቀን ቅጣት አለበት አሉ። አንድ ጎኑ ወድቆ በአንድ ጎኑ ይነሳል አሉ። ቅጣት አለበት። ይህ ነው አላማው ምንድን ነው ወደሚለው እንምጣ። ለምንድን ነው አምላክ፣ በነቢ በዚህ ትውልድ ላይ ብቻ ነው አይደለም። አላህ በቁርአን ላይ ሲናገር ባለፉትም ነብያቶች ላይ ደንግቄላቸዋለሁኝ ይህን ህግ ብሎ ተናግሯል። ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርርየተን ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞች ነቢያቶች ልክ ያለውኝ ለእነርሱ ሚስቶችን አድርጌላቸው ነበር ይላል አይነሽ ዘሮችንም አድርጌላቸው ነበር ይላል። ከአንድ በላይ ማግባት ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ ተደነገገ አይደለም። ባለፉትም ነቢያቶች ላይ ደንግጎላቸው ነበር። አላማው ምንድነው ወደሚለው ነው አሁን፣ ዋናው ቁም ነገር የሰው ልጅ ለምንድነው አምላክ ይህን የደነግገበት ጥበቡ ምንድነው ወደሚለው ነው መምጣት ያለበት መልካም ትውልድን አፍርቶ ለመሄድ ጥሩ ትውልድን አፍርቶ ለመሄድ በምድር ላይ የአምላክን ህግና ስርዓት የሚጠብቁ ልጆችን አፍርቶ መሄድ ይሄ ትልቅ ትርፉ ነው። የሰው ልጅ እዚህ ዓለም ላይ ሌላ አይደለም። አላህም ሊያዘዘው ለዚህ እንጂ፣ የሰው ልጅ የስሜቱን ጥምን ለማርካት ሴትን አብዝተህ አግባ ለዚህ አይደለም። ለዚያ ከሆነ አንድ ሴት ትበቃለች ብታቸዋል። አደለ ለዚህም ነው አምላክ አላህ ስብሃነ ተዓላ ስለ ነቢያቶች ሲያወራ ቀደም እንዳልኩች ሚስቶችን አድርጌላቸው ነበር ካለ በኋላ ዘሮችንም አድርጌላቸው ነበር ጥሩ ትውልዶችን ይላል። ከአንድ በላይ ያገቡ ነበር። ጥሩ ትውልዶችን አፍርተው ይሄዳሉ። የነዚያ ልጆች ደግሞ በምድር ላይ መኖራቸው የአምላክን ሕግና ስርዓት ከነዚያ ከነቢያትና ከአማኞች የወረሱትን ለትውልድ ያስተላልፋሉ ማለት ነው። ይሄ ነው ዑመር ብን አልኸጣብ ምን ይላል? ከአንድ በላይ ማግባታችን ጥሩ ትውልድን አፍርተን የመሄድ ሀሳብ ባይኖረን ኖሮ ባላገባን ነበር ይላል።

አለኝ እሺ ነብያችሁ መሐመድ የዘጠኝ አመት ህፃን ደፍሯል ምናምን ይባላል። ስለዚህ ውሸት ነው የዘጠኝ አመት ደፍሯል እንደዚህ የሚል ቃል የለም። ነቢያችን ሰለላሁ ዐለይሂ ወሰለም የራሷ እናታችን አይሻ ተዘወጀኒ ብላ ነው የተናገረችው። ደፍሯል ይላቸዋል፣ በፍጹም ናድፍሯል አይቻልም። እንደዚህ ተዘወጀኒ ነው ያላቸው። ውሸት ነው ማለት ነው ቁርአናችሁ ላይ ምናምን የለም የለም ይላል ነብይ ሰለላሁ ዐለይሂ ወሰለም ደፈሩ የሚል ቃል በፍጹም የለም። እሺ ኦኬ ስንት ሚስት ነበር ያሏቸው ነብያችን ሰለላሁ ዐለይሂ ወሰለም አስራ አንድ ሚስቶች ነበሯቸው። አራት ብቻ ነው የሚፈቀድ ብላይ ነበር እሺ 11 ሌት ለነሱ ተፈቀደ። አራት ያለው ለትውልዶቻቸው ነው ስለርሳቸው አስመልክቶ ደግሞ በሱረቱል አህዛብ ላይ ይናገራል። خالصه لك من دون المؤمنين ይላል ከአማኞች ውጭ ለአንተ በተለየ መልኩ ይሄ ተደነገገበት ይላቸዋል። እርሳቸው ፈልገው አይደለም ነቢያችን ሰለላሁ ዐለይሂ ወሰለም በእርሳቸው ላይ ከዚህ ከአራት በላይ እንዲያገቡ በእርሳቸው ላይ እየደነገገው አምላክ አላህ ስብሐነ ወተዓላ ከእርሳቸው መልእክትን የቁርአንን ሐዲስን መልእክት ተምረው ለትውልድ እንዲያስተላልፉ እንደሆነ ያዘዘባቸው ቃል አለ በቁርአን ላይ ሻ ለዚህ ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እስከ ሶስት ዓመታቸው ድረስ አንድ ሚስት ብቻ ነበረቻቸው። አንድ ሚስት የእንደ ብዙ ሰዎች ሌላ ምነት ተከታቸው እንደሚያስቡት አንድ ሰው ሲያገባ ይሄን ያክል ሚስት የስሜት ጥሙን ለማርካት ብለው አስበው ሊሆን ይችላል። እንደዛ አለ እንደዛ ቢሆን ኖሮ በወጣትነት ጊዜያቸው ነበር የሚያገቡት ያን ሁሉ ሚስት አረ። ነገር ግን በወጣትነት ጊዜያቸው ተዝብላቸው ያቸው ይህ አምሳ ሶስት ዓመታቸው ድረስ በአንድ ሚስት ብቻ ነበር። ያችም እንደውም በአስራ አምስት ዓመት ትበልጣቸዋለች ትልቅ ሴት ነች። ነቢያችን ሰለላሁ ዓለይሂ ወሰለም ያችም አንድ ራሱ ሄደው ጠይቀው እንዳይመስላቸው ያገቧት ተጠይቀው ነው ነብ እሺ ያገቧት። በአንድ ሚስት ብቻ ሁለተኛ ሚስት ትዝ ብሏቸዋል ወይ ረ በፍጹም ትዝ አላላቸውም። ልክ መዲና በሄዱ ጊዜና በተረጋጉ ጊዜ አስራ ሶስት ዓመት መካ ላይ ያስተማሩ መጀመሪያ ያስተምሩቸው ከዛ ወደ መዲና በሄዱ ጊዜ አሁን የዛኔ ህግና ስርዓት መውረድ ሊጀምር ነው መዲና ላይ መካ ላይ አንድ አስተምሮ ብቻ ነበር የነበራቸው እሱም የመጀመሪያው አንድና ብቸኛ ሆነማት አምልኩ በእርሱ ላይ ቅንጣት ሌላን አካል አታጋሩ የሚል የተውሂድ ትምህርት ነበር ከዚያ ልክ መዲና ላይ በሄዱ ጊዜ ህግጋት ሊወርድ ነው በዚህ ጊዜ ደግሞ ሴቶችን የሚመለከቱ ህግጋቶች በቁርአን ላይ እና በሀዲት ላይ ልክ እንዲሁ ይወርዳሉ እነዚህ የነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ሚስቶች ታዘዙ። ሙሐመድ ሆይ እነዚህን ሴቶች አግባ ብሎ አዘዛቸው። ያዘዘባቸው ምክንያቶች በጣም በርካታ አሉ። ከነዚያ መካከል አንደኛው ለሁላቸው ጥቅልል አድርጎ ምናለ አላህ ያን ሳአን ነቢይ እያለ እናንተ የነቢዩ ሙሐመድ ሚስቶች ሆይ እያለ ወዝኩር ነማ ዩትላ ፊ ቡዩት ኩነ ሚን አያቲላህ ወልሕክማ ይላል። በቤታቸው ውስጥ የሚወሳውን የእኔን የአላህን ቃልና የነቢዩ ሙሐመድን ስለ ላ ስለም አስተምሮ ለትውልድ አስተላልፎ አላቸው። እነዚህ አላማን ያገባቸው ይሄንንም በተግባር ተወጡ። እናታችን አይሻ ሁለት ሺህ ሃያ ምናምን ሀዲቶችን በጭንቅላቷ ሸምድዳ ለዚህ ነው ያገቡልክ የሚለውን አውጋለች። እሷም ከዚያ ለትውልድ አስተላለፈች። ከማንም በላይ ያስተላልፋል። ከታላላቅ ሰቦች ጋር ትወዳደራለች። ይላ ለዚህ ነው ያገቧቸው። ሁለተኛ ምንድን ነው ያገቡባቸው ምክንያት ሌላኛው፣ በዚያ ጊዜ ነቢያችን ሰለላሁ አለይሂ ወሰለም በነበሩበት ጊዜ ሰዎች ለምሳሌ አንድ ሰው የሆነ ባሪያ አለውን ብል የባሪያው የሆነች ሴት አግብቶ ሊፈታት የባሪያው ሚስት ላለቃው አትገባም፣ በቃ አንዴ ባሪያ ካገባት ላለቃ አትገባም ብላ ያምነው ነበረ። እንዲህ አይነቱ አመለካከት ስ ሙ ለመግለጽ አላህ ስብሓነሁ ወተዓላ አዙቸዋል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ባሪያ ነበር፣ አገልጋይ ነበር። ማን የሚባል ዘይድ ብኑ ሀሪሳ የሚባል የነብዩ ሰለላሁ ዐለይሂ ወሰለም ሶሓባ ነው። ዘይድ ብን ሓሪ የሆነችን ሴት ያገባ ሜት አድርጉ ልጆች የሆነችን ሴት ያገባ አገባ በኋላ ብበሉ የነብስ ላ ስለም ባሪያ ነው አግብቶ ፈታት ከፈታ በኋላ ሰዎች ምን ብላ ያምናሉ ብያቸዋለሁን? እዚያን ጊዜ አንድ አለቃ ባሪያ ካለው ያ ባሪያው የሆነችን ሴት አግብቶ ከፈታት ያቺ የተፈተቸዋ ሴት ባሪያ እንጂ በፍጹም ያለቃው አለቃው ሊያገባት አይገባም። በቃ እርካሽ ነች ብላ ያምናሉ። አላህ የሴቶችን ክብር ሊጠብቅላቸው ወሰና በፍጹም አለቃው ቢያገባት ኃጢአት አይደለም አለ። ስለዚህ ይህንን ደግሞ አላህ ሱብሐነ ወተዓላ ምን አደረገ? ነቢዩ ሙሐመድ ስ ላ ስለምን አዘዛቸው ባሪያ አግብቶ የፈታትን ሴት በማግባት ለአለቃ ባሪያ ሴት አትገባም የሚለውን አመለካከታቸውን ስበርባቸው፣ ስህተት መሆኑን በተግባር አሳያቸው ብሎ አላህ ሱብሐነ ወተዓላ በዚህ መልኩ የሴቶችን ክብር አስጠበቀላቸው። ምክንያቱም ያች ሴት ባሪያ ግብቷት ከፈታት በፍጹም ላለቃት ትገባም በቃ ርካሽ ነች ብሎ ያምናሉ። ላ እርሷ ውድ ነች፣ አለቃ ቢያገባትም ይቻላል የሚለውን አሳያቸው። እና በእንዲህ በእንዲህ አይነት ምክንያቶች ነው ነቢያችን ሰለላሁ ዐለይሂ ወሰለም እነዚህ አንስቶች እንዳገቡ የሆነው ይህን ይመስላል ማለት ነው። እሺ እሺ ወንድም ነበር አመሰግናለሁ። እና የመጨረሻ ጥያቄ ደግሞ ልጠይቅ። አሁን አንድ ሰው ተምሆን ትችላለች ወንድምም፣ ከእስልምና ሃይማኖት አልፈልግም ብላ ከእስልምና ሃይማኖት ከወጣች በኋላ ግደሎት ምናምን የሚል እንትን አለ ሲባል ሰምቻለሁ። እና እውነት ነው ወይስ ዙራ እንደገና ሙስሊሞችን የምትዋጋ ከሆነች ነው? እዛ ሰውዬው ለምሳሌ ከፈራ ከዚያ በኋላ እንደገና ሙስሊሞችን ዋጋ አለሁ ካለ ተመልሰ

ነገር ግን ራሱን እዛ ችሎ እንትን ካለ ለማ መቋትል አንዋጋ። ይሄ ነው እስካሁን ከተነሳው የተወሰነ ቅንጭብ ብለማድረግ ያክል። ከመጽሐፍ ቅዱስ እናንሳ። ለምሳሌ እግዚአብሔር ቃል በቃል መጽሐፍ ቅዱስ ላይ እኔን የካደን ሰው ግደሉት ብሏል። እሺ፣ እኔን የካደን ሰው ግደሉት ብሏል። ማስረጃ ሳይ ግደሉ ምናምን የሚለውም ማለት ነው ላሳይች ናቸው ግሬ አብሽር እግዚአብሔርን የካደ ሰው ይገደል፣ እንደ መጽሐፍ ቅዱስ ላሳያችሁ። እሺ፣ ያው እና እዚህ ጋ ምን ይላል? የእናትህ ልጅ ወንድምህ ወይንም ወንድ ልጅህ ወይንም ሴት ልጅህ ወይንም በብብትህ ያለች ሚስትህ ወይንም እንደ ነፍስህ ያለ ወዳጅህ በስውር ና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተ የሚራቁትን፣ አንተን ከበውህ ያሉ አህዛብ ከሚያመልኳቸው አማልክት አንተም አባቶችህ የሚማታውቋቸውን ሌሎች አማልክት እናምልክ ብሎ ቢያስትህ አለ። እግዚአብሔር ምን አድርገዋል? ይህን ሰው ከአምላክ ከእግዚአብሔር ውጭ ሌላን አካል እናምልክ ብሎ ቢያስትህ ማለት ነው፣ እሻት በለው አትስማውም። ዓይንህም አይራራለት፣ አትማረውም፣ አትሸሽገውም። ታዲያስ፣ ነገር ግን ፈጽመህ ግደለው፣ ፈጽመህ ግደለው። እርሱን ለመግደል በፊት የአንተ እጅ ከዚያም በኋላ የህዝቡ ሁሉ እጅ በላዩ ትሁን። ከግብፅ ምድር ከባርነት ቤት ካወጣህ ከአምላክህ ከእግዚአብሔር ሊያረቀህ ወዷልና እስኪሞት ድረስ በድንጋይ ውገረው። ሰላም ከእግዚአብሔር